ሀረግ ድራማ ክፍል ዘጠና ዛሬ ማታ 11 ሰዓት ላይ የሚለቀቅ ይሆናል። ሀረግ ድራማ እንግዲህ ጦርነቱ እንደቀጠለ ይገኛል። ናታን ቀደም ሲል ያፌትን እንግዲህ እኔ አንተ የወሰርክብኝን ሙሉ በሙሉ እያንዳንዷን ነገር አስመልስሃለው ብሎ ዝቶበት ነበር። ታዲያ አሁን ላይ ናታን ዲያራን ተጠቅሞ እንግዲህ ከዲያራ እናት ጋር በመስራት የዲያራ እናት ደግሞ የአፌት ጋር ተቀናቃይ ቡድን ስለሆነች አሁን ላይ ናታን ከዲያራ እናት ጋር ሰርቶ የአፌት የወሰደበትን ሙሉ በሙሉ እያንዳንዱን ነገር ይቀበለዋል ማለት ነው። ይህን ጦርነት ማን የሚያሸንፍ ይመስላችኋል? የአፌት ወይንስ ደግሞ ናታን ማለት ነው። እና ሀረግ ድራማ በዚህን ሰሞን የሚለቀቁት ደግሞ አጓጊና ልብ አንጠልጣይ የሆነ ነው። በመጨረሻም እንግዲህ ቢኒ ላይ በደረሰው አደጋ የብዙዎቻችን ጥያቄ የነበረው ቢኒ መሞት የለበትም ባልነው ነው መሰረት ቢኒ በሕይወት እንዳለ አይተናል። ሲቀጥል እንግዲህ ያፌት አሁን አቤልን ሲያገኘው ምንድን ነው የሚለው? ለሚለው ለማየት ለመስማት ጓጋሁ፣ ቤተሰብ ጓጉት ነው ያልኩ ማለት ነው። ሲቀጥል ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ዛሬ ማታ ሀረግ ድራማ የሚለቀቅ የሆና ማለት ነው እና አበረታቱኝ እኔንም የቤት አዲስ የሆናችሁ አዲ ደምሩ ምን ችግር አለው። እና ደግሞ የማዳም ቅመሞች እዬ ማለት መክፈት ከፈለጋችሁ ክፈቱ። እናንተም ኢትዮጵያ ገብታችሁ ትሰሩበት አላችሁ። የምሬ ነው። ጠንክራችሁ ከሰራችሁ ከወርወር ደሞ ወስተኛ ትሆናላችሁ። እኛ እኔ ለራሴ ማዳም ቤት ቁጭ ብዬ ባለችው የትርፍ ጊዜ ሰርቼ ያኔ አገኛለሁ ገብታችኋል። በወር እከፈላለሁ። እና እናንተም ይሄንን እድል ተጠቀሙበት። አገር ከገባችሁ በኋላ እጃችሁ ላይ ሳንቲም ስታጡ ዩቱብ ትዝ የሚላቸው በጣም ብዙ ሰዎች አሉ። ነገር ግን እዚህ እኮ ናችሁ። ግን ዩቱቡን ከከፈታችሁት፣ አንደኛ ቻናላችሁን አሳድጋችሁ ሞኔታይዝ አድርጋችሁ ወደ ሀገራችሁ ስትገቡ ሀገራችሁ ላይ ውሏችሁን አናኗራችሁን ቤታችሁን በቃ የተለያየ አካባቢያችሁን የምታስተዋውቁበት የምታሳዩበት የተቸገረ የምትረዱበት ሊሆን ስለሚችል ይሄ ቻናል ጊዜ ሳትፈጁ ክፈቱ እላለው። አከፋፈቱን ማታቆ ህቶቹ ደግሞ ዩቱብ ላይ ያለላችሁ ዩቱብ አከፋፈት ብላችሁ ከላይ ሰርች ስታረጉ ይመጣላችኋል። ይሄ ከፈታችሁ ስሩ። አሁን እዚህ ላይ ያገኘ ነው እንለቃለን። ሀገራችን ስንሄድ ደግሞ ጥሩና አስተማሪ ቁም ነገር ያለው ነገሮችን እንለቅበታለን ማለት ነው። እና ኒህ ሀረግ ድራማን ሙትት ብዬ ወዳቸው በጣም በቃ ሱሱ ነው ብኛል። ድስከሚመጡ ሁሉ ይናፍቁኛል። ሆነን ለመናገር ና ሀረግ ድራማ እንግዲህ ዛሬ ማታ የሚለቀቅ የሆነ ውድ ቤተሰቦቼ፣ ሰብስክራይብ አድርጉ። እንዴት ነው የምንከፍተው? ምናምን የምትሉ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉ።